አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለው። በያላችሁ በሰላማችሁ በዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቦ ነው። ለምታበረታቱ በርቺ ጠንክሪ ለምትሉኝ ደግሞ ከልብ አመሰግናለሁ እና ለእናንተም ደግሞ ሀይር ነገር እመኝላችኋለሁ ማለት ነው። ሲቀጥል አብርሽና ሩታ ጌም ነበራቸው እንደምታውቁ፣ በጌሙ ቀርተዋል ማለት ነው። ስለቀሩ ቀሩ ደግሞ ብዙ ብዙ በጣም አብዛኛው ሰው በጣም ተናደዋል። በጣም ተሰምቶታል። ለእኛ ክብር የላቸው ምናምን እያሉ ነው ማለት ነው። ይህን ነገር እናንተ አያገባችሁም። እንደኔ እንኳን ደግ አደረጉ ቀሩ ማለት ነው። ምክንያቱም አብረሽና ሩታ ስማቸው ይገናናል፣ በትንሽ ነገር ሳይሆን በትልቅም ነገር በትንሽም ባልሆነ በሆነውም ስማቸው ስለሚገናኝ እኔ እንደውም በመቅረታቸው በጣም ደስ ብሎኛል ማለት ነው። ሲቀጥል ለሩታና ለአብረሽ አስባችሁ አይደለም? ይሄንን ግን ቢመጣ ማለት ነው። እውነት ይሄንን ልንገራችሁና አብዛኛው ሰው ማለት ለራሱ ሊሰራበት የተዘጋጀ ዩቱበር ነበርን ብዙዋችን ማለት ነው፣ አብዛኛችን ከኔም ጭምር ማለት ነው። ምክንያቱም እዚህ ጋር የራሳቸው ሕይወት ነው፣ እኛ አያገባንም ማለት ነው። እነሱ ለምን ምክንያት እንዳተመቻቸው እናንተ ቆይ ስታስቡት ማለት አንዳንዶች እውነት አንዳንዴ በአብርሽና በሩታ ህይወት ገብተን እንኳን እንደፈለግን ብናወራም ብንፈተፍትም ግን በፊ በምናወራውና በምናገረው ነገር ደግሞ ገደብ ሊኖረን ይችላል ማለት ነው። አብዛኞቻችሁ በጣም እየተሳደባችሁ ክብር የላቸውም ምናምን እያላችሁ ይሄንን ክብር አያስፈልግም። ምክንያቱም የራሳቸው ህይወት እናንተ ስታስቡ ቪዲዮ እያያችሁ ማለት ነው። ሩታ እንደዛ ሆና ብርሽ እንደዛ ሆኖ እንዴት አድርገው መተው ሊጫወቱ ትችሉ ነበር? እኔ እንደውም ይመጣሉ ብዬ ነበር። እንደዚህ ሆነው ከመጡ እንደውም በጣም ይዋረዳሉ። ምክንያቱም ዩቱብ የሚታየው ሌላ፣ ቲክቶክ ሲመጡ ደግሞ ሌላ ነገር እንዳይሆን ሌላ ግጭት እንኳን እንዳይመጣብን እውነቴ ነው ምላችሁ ትላንትናም ራሱ ተናግር ያለው እንደዚህ የሆነው ተጣልተው ራሱ እኮ ይመጣሉ ጌም ሊጫወቱ ብዬ ነበር። ነገር ግን አልመጡም። ስላልመጡ ደግሞ በጣም ደስተኛ ነኝ እኔ ማለት ነው። እናንተ በእነሱ ህይወት ምን አገባችሁ አላችሁ። አንዳንድ ሰዎች ምን ነው ተቃጠላችሁ? ማለት ነው በሁሉም ነገር እኮ ባብርሽና በሩታ ህይወት መግባት እኮ አያስፈልግም። እንደ እንደ እውነት እኛ ስለምንወዳቸውና ስለምናከብራቸው በቃ ምክንያቱም ሄርሚላ በመሀሉ ስለገባች ባብርሽ ህይወት ለምን ትገባለች? ለምን እንደዚህ ታደርጋለች? ነውር ነገር ለምን ታስተምረናለች? ዝሙትን ለምን ያስተላልፋሉ? በማለት ነው እንጂ እኛ የምናወራው ማለት ነው። ይሄንም የምናወራው የአብርሽና ሩታ ወዳጆች ስለሆነን ስለምንወዳቸው በእነሱ ብዙ ነገር ስላገኘን ነው። አንዳንድ ዩቱበር እውነቴ ነው ምላችሁ፣ ወይም አንዳንድ ቲክታከሮች ማለት ነው የራሳችሁን ብቻ አታስቡ። እውነት የዛሬውን ብቻ ማየት አይደለም ያለብን እኛ ማለት ነው። እዚህ ጋር እነሱ በምን ይቅሩ? ምን እንዳጋጣማቸው ምን እንደሆኑ አታውቁም። ሊደብሯቸውም ይችላል። የትኛው ቆይ እናንተ ስታስቡ በዩቱብ ተጣልተው ቲክቶክ ላይ ሲመጡ ምን አይነት ጌም ሊጫወቱ አስባችሁ ነበረ? ምን አይነትስ ምላሽ ተመላልሰው እንዴት አድርጎ ነው እኔ እንደውም ባይመጡም እንኳንም ደስ አለኝ ማለት ነው። ሲቀጥል የአብርሽ ሞዴንስ አሉ የሩታ ሞዴንሶች አሉ ማለት ነው። እኔ ሩታንም አትበሉ አብርሽንም አትበሉ የፈለጋችሁትን ማድነቅ መብታችሁ ነው። ነገር ግን አንዳንዴ የሚያስጠላብንና የሚደብርብን ነገር ማንናገር ወይም ደግሞ ባንሰራ በቃ አልመጡም አልመጡም፣ አለቀ ጀስት ምንም አይደለም። ይሄንን ክብር ክብር ክብር እኛን ንቀውናል። እኛን ከናቁንቁ ቆይተዋል። ዛሬ ነው እንደምታውቁት እናንተ ዛሬ ነው እንደ እንደተናቃችሁ ወይም ደግሞ ለእናንተ ቦታ እንደነርላችሁ። ግዴታ በቃ አንድ ሰው እኔ ለምሳሌ ዛሬ አንድ ቪዲዮ ልሰራላችሁ ነው ብዬ ቃል ከገባውኝ ካልተመቸኝ፣ እነሱም እሁድ እንመጣለን አሉ አልተመቻቸውም፣ ቀሩ አለቀ። እናንተ ምን አቃጠላችሁ? ለምንድነው የምትናደዱት? ለምንድን ነው በዜና እክል የምትወጡት? አብረሽ መጣን አንበሳ ልታወርዱና አታወርዱም እኮ ሌላ ሰው ነው የሚያወርደው ማለት ነው። ሞር እንኳን እውነቴ ነው የምላችሁ ዩቱበር የሆነን እኛ ከኔም ጭምር ልበላችሁን ነው ማለት ነው። እንደውም እኔ ባላስበውም ከራሴ ጭምር ልበልን ነው ማለት ነው። እነሱ እዛ ሲያወሩ ሲጫወቱ እኛ አምጥተን እዚህ ላይ ነው የምንጭናቸው እንጂ እነሱ የሚያወሩትና እንኳን የሚናገሩት ታብታብ እንኳን አናደርግላቸውም፣ ብዙዎቻችን። ምክንያቱም የራሳችሁ ነገር ሲጎልባችሁ አንዳንዴ ከምሬ ነው የምላችሁ ራሳችሁ መስራት ስላልችላችሁ የጠበቃችሁት ነገር ስላልተሳካ ያንን ነገር ደግሞ አዙራችሁ አብረሽና ሩታ መውቀስ አትችሉም። እዚህ ጋር አብርሽና ሩታ የምንወቅስበት ምክንያት ምንም ምክንያት የለንም እንደዛው በመጣው ቪዲዮ መፈትፈት ማውራት አስተያየት መስጠት ግድ ነው ነገር ግን ሩታ ቃል ገብታ ነበር ለእሑድ እመጣለሁ ብላለች ምን አባቷ ለምን ቀረች ምን ልትሆን ነው ቃል አክባሪ አይደለች ምን እናንተ ምን አገባችሁ ምንስ ትሆን ምንም ነገር ትሆን አብርሽም እንደዛው ቃሩን አያክብር ምን አገባችሁ እኛ እኛ አያገባንም እኮ እውነት አንዳንዴ በጣም ያስጠላል የሚደብር ነገር ደግሞ አትናገሩ፣ አትስሩ። በቃ እኛ ራሱ እውነቴ ነው ምላችሁ። አንዳንዴ ሩታም ሆነ አብርሽም ተምሬ ነው ምላችሁ በጣም መልካም ሰዎች ስለሆኑ እና እነሱም ደግሞ ሰርተው ሰውን እንዲሰራ ስለሚፈልጉ ነው እንጂ አንዳንድ ዩቱበር ቢሆን ይሄንን አክል ሲሰደብ ወይም ደግሞ ያልሆነ ቃላት ስትጠቀሙ ሞሩታ ማለት ነው ዩቱብ ሙሉ ማዘጋት ትችል ነበር። ነገር ግን አንዳንዴ እነሱ ዝም ብለውናል። እነሱ አልተናገሩም። እነሱ ክፉ አይደሉም፣ የሆነ ነገር አያረጉብንም ብለን እንዳገኘን በእነሱ ሕይወት መናገር በነሱ ሕይወት ገብተን ማጨባበር ምናምን ነገር ጥቅም አለው ብዬ አላስብም። እኔ ይሄንም ሳወራ ብዙዎቹ ትቆጡ አላችሁ። ተቆጡ፣ የራሳችሁ ጉዳይ ነው። እውነት ነገር ከመናገር ወደኋላ አልልም። ግዴታ ጌም ካልተጫወቱ እናንተ ካልሰራችሁ ገደል ግቡ። ምናም ምንድን ነው እንግዲህ እናንተ ጓጉታችሁ ስለጠበቃችሁት ላይቭ እንድትገቡ የሆነሆነ ነገር ልታረጉ ነበር። የጠበቃችሁ ስላልመጣችሁ ደግሞ ይሄንን አክል ማበድ የለባችሁ። በቃ ልጅቷ ደበረኛለች፣ ደበራ ታለቀ። እሱም ደግሞ አልተስማሙም። እያያችሁ ነው፣ ጭቅጭቅ ላይ ናቸው። በጭቅጭቅ ላይ ደግሞ ምን አይነት ጌም እንዲጫወቱ ፈልጋችሁ ነበረ? አንበሳ ቀረ ምናምን። ለምን ገደል አይገባው? አንበሳ ምንድን ነው? እንደውም ለአብርሽና ለሩታ ይሄ አንበሳ የሚባል ነገር እኔ ገና ሳይጀመርም ተናግሬ ነበር ቢቀርባቸው ይሻላቸዋል። ምክንያቱም ብዙ ነገር አለ፣ ማታውቁት ነገር አለ። አንድ የመድሀም ቅመም ማለት እኔ እንጃ፣ ውሃ መጠጫ እንኳን ያጣች ምግብ መብላ ያጣች በግድ ማስገድደው የሚስ የሚወስዱበት አሉ የማንም ወደን ስጉር ብየ ጉሩብ እየተሰበሰቡ ነው። እንደዚህ ነው የሚሉት አብረሽ እንደዚህ የሆነ ሩታ እንደዚህ የሆነች ምናምን ምናምን እየተባለ ነው ብር የሚሰበስበው፣ እንጂ ማናት አንድ አንድ አንድ የመዳም ቅመም ናት። ይህን ሁሉ እንትን የምታወርደው አንበሳ የምታወርደው አይደለም። አምስት ስድስት ሆነው ነው፣ በጉሩብ ሆነው ነው የሚያወርዱት እና ያቺ ደግሞ የሌላት ለሉልታ በቃ እህቴን እንዴት አሳፍራለሁ እሷ ብላኝ እንዴት ይሆናለሁ በማለት ታወጣለት የፈረደባት ማለት ነው እና ይህንን ነገር ለሩታና ላብረሽ አይበጃቸውም አይጠቅማቸውም። አብርሽና ሩታ ማለት ራሳቸውን ሰርተው ሰውን የሚያሰሩ ራሳቸውን ተቀይረው ደግሞ ሰውን የሚቀይሩ ልጆች ናቸው። እኛ የምንፈልገው በአብርሽና በሩታ አንድ ላይ ሆነው ትዳራቸውን አክብረው እርስ በርሳቸው ተከባብረው እንዲኖሩ ነው እንጂ የምንፈልገው፣ እንደ አብርሽና እንደ ሩታ፣ እውነት ለመናገር ለሚዲያ ሰው ጥቅመኛ ሰው ማንም የለም። በአብርሽና በሩታ ብዙዎቻችሁ የምትጠቀሙ አሉ ብዙዎቻችን ከምሬ ነው ምላችሁ። እኔም ከአሁን ወዲህ እጠቀማለሁ ብዬ ተስፋ አደርጋለሁ፣ እንግዲህ ዩቱብ ከከፈለኝ ማለት ነው። እና በአብርሽ እና በሩታ ብዙ ደረጃ የደረሳችሁ አላችሁ። ከዜሮ ጀምራችሁ ደግሞ ትልቅ ደረጃ ደርሳችሁ ደግሞ ለሌላም የተረፋችሁ አሉ። ካንዱ ሁለትም ሶስትም የከፈታችሁ ዩቱበሮች አላችሁ። ያንን ነገር እጃችሁ ዞር ብላችሁ ማየት አለባችሁ። እውነት ለመናገር ማለት ነው። እና እኛ ባገባንም ባላገባንም ነገር ሩታንም በሚመለከት አብርሽንም በሚ